ብርሃናትን ስላሴ ዙፋን አይኖቻችሁን፣ ክንዶቻችሁን ሰላምታ የሚገባችሁ ፍጡራን ሁሉ ስማችሁን አዘወትረው የምንጠራችሁ አርባዕቱ እንስሳት ኪሮቤል ሆይ ነፍሴንም በየሰዓቱን ሁሉ እንጠብቋት ለመላእክቴ ከሙ በውስጣችሁንም አደብ አድባረ ባደራ ማህያ ሕይወት ታጥበው እኔ መወደድን ጸጋ ለተጎናጸፈ ጉንቻችሁ ሰላምታ የሚገባችሁ

ለጎርና ከሞ እንደ አናም በእና አና በስተክር ለሰንትን ለሰነ ተንገርኖቻቸው እና ምሕረትን ይቅርታን ለሚሰር ለሚሰፍራውን ክንዶቻቸው ሰላምታ የሚከባቸው የዓለም አምላክ ዘሆነ የምትሸከሙ አርባዕቱ እንስሳት ኪሩቤል ሆይ፣ በሰው ልጆች ላይ አይነ የሚፈተን እና የበቀል መከራም የሚፈርድበት ጊዜ እኔ ነው። ወዳጆቻችሁ ነፍስን ከጥፋትን ሰውራት ቃል ኪዳናችሁ ማስጠበቂያ ይሆነኝ። አሜን።

ጎኖቻችሁንና የሕያዋን መንፈስ ማደሪያ ለሆነው ንውዳችሁን ሰላምተ የሚገባችሁ የሕያዋን አምላክ ዙፋን የምትሸከሙ አርባዕቱን ኪሮቤል ሆይ፣ ሰማያውያንን ከምድርንጋር ስታልፈውን ከሃዲና አውሬ ዲያብሎስን ጋር አንድ ከመሆን ማድኑ። ልብ ክሙስ ዓለምን ሳይፈጠር አስቀድሞ ነበረ አስቀድሞ ነበረ እግዚአብሔር አምላክ መታመንን ላጸና ልባቸው ሰላምተ የሚገባቸው

አርባይቱ እንስሳ ኪሮቤል ሆ በነብዩ ሙሴን ዘመናን ቅንቶቹን አቤሮንንና ቆሬን እየሰጠሙ ይህንን ጠላቶችን በእናንተ ኃይልን መሬትን ተከፍታ ተዋጠው። ሰላም ክሙ የዶል እግዚአብሔርን ዙፋን የምትሸክም አርባዕቱ እንስሳት ኪሮቤል ሆ የሰማይኑን ካህናትን ሱራፌልን ደስ ብሎ ደስ የሚበላችሁ ብላችኋልና በየእለቱንና ጸሎታችሁን አሳድርጉልን፣ አሜን የሎል እግዚአብሔር ዙፋን የምትሸከም አርባዕቱ እንስሳ ኪሮቤል ሆይ ሰባቱ ሊቃና ደስም ብሎ ደስም ይበላችሁም ብሏችኋል። ጸሎታችሁ በየለቱን አሳረ ብሎናሚን ምድራዊ ሕይወትን ከአሳረን እና ከመከራ ጠብቁ። አምላካችን ጸጋ ረዴትን እንዳይለን ለምንልን፣ ሕይወትንም ባርኩልን። ቃስ መሳይና ከልብ ክፉ ሰውን ጠብቁን። ጠማማውንም አቅኑልን፣ ጨካኑን ማራሩልን፣ ጉለትን ሙሉልን። በፍርድ እና በመከራ እኛን አገልጋዮቻችን ህዝበ ክርስቲያንን ከነገ ወገኖቻችን ህዝበ ክርስቲያንን ሁሉ በአማላጅነታቸውን አድኑ። ለዘላለም አሜን አሜን። በእውነት ያራሰት ሆን ይደረግልን። አቡነ ዘበሰማያት ይትቀደስ ስምከ